ይሄ ደማቸው ነው። ደማቸው በጣም ፈሰሰ። እዚህ በጣም ደማቸው ፈሰሰ፣ ውስጥም እዚህም። ይሄ ደማቸው ነው የኛ ውድ ነቢ አለይህ ሰላት ወሰላም፣ እጅግ በጣም ብዙ ስቃይ፣ እጅግ በጣም ብዙ መሸቃና እንግልት ደርሶባቸዋል። እንደዚህም በአንድ ሐዲሳቸው ላይ ማንም ነቢይ ያልተንገላታውን ማንም ነቢይ ላይ ያልደረሰ ስቃይና መሸቃ በእኔ ላይ ደረሳል። እናም ረሱል ሰለላሁ ዐለይሂ ወሰለም ከደረሱባቸው እጅግ በጣም ብዙ ተቆጥሮ ከማያልቁ ስቃዮች፣ መሸቃዎች መካከል በኡሁድ ጦርነት ላይ የደረሰባቸው መሸቃ በትልቁ ታሪክ የሚያወሳው ነው። እናም እዛ ቦታ ጋር የተከሰተውን ታሪክ የሚያብራራ ቪዲዮ እንመልከት። እናም ቪዲዮን ከተመለከታችሁ በኋላ ምን አይነት ስሜት እንደፈጠረባችሁ ኮሜንት ላይ አስቀምጡልኝ። ያለ ምክንያት ይህን ቪዲዮ ወደዚህ አላቀረብኩትም። እዚህ ጋር ነው ጦርነቱ አለ ስላም በጣም ከተጎዱ በኋላ እነዛ የጦር ሀምሳ ሰዎች አትውረዱ ብለዋቸው፣ ለማብራራት ጦርነት ለት ጦርነቱ ከመጀመሩ በፊት ከጀርባ እንዳይጠቁ ያህል ወደ ሀምሳ የሚጠጉ ቀስተኞችን አሰልፈው ነበር። እነዚህ ቀስተኞችን እኛ ብናሸንፍም ብንሸነፍም ከቦታችሁ እንዳትለቁ የሚል ትዕዛዝን ጭምር ተሰጥቷቸው ነበር። እና የጦርነቱ መጀመሪያ አካባቢ ሰሓቦች በጀግንነት እየተዋጉ የቁረሾችን ጦር መመከትና ማባረር ጀመሩ። እናም ቁረሾች መሸሽ ወደኋላ መሸሽ መሸሽ በጀመሩ ቅጽበት እዚህ ጋር እንዳትንቀሳቀሱ ተብለው የነበሩ ቀስተኞች ሰሓቦች ድል እያደረጉ እያሸነፉ መሰላቸውና የተሰጣቸውን አንብትተው አብዛኞቹ ምን አደረጉ? ቦታውን ለቀው ሰሓቦችን ተከትለው ማሯር፣ ማሳደድ፣ ቁረሾችን አብሮ ማሳደድ ጀመሩ ማለት ነው። በዚህ ሰዓት ነው በኋላ ላይ ሰልሞ ለእስልምና ትልቅ ንስራ ካመጡ ሰሓቦች መካከል በትልቁ የምናነሳው ካሊድ ቢን ወሊድ ረዲየላሁ አንሁ፣ በዛ ሰዓት እስልምናን አልተቀበለም ነበር የቁረሾች የጦር መሪ ነበርና ያን ቀስተኞቹ ከቦታቸው መልቀቃቸውን ሲመለከት ጦሩን በጀርባ በማዞር ሰሓቦቹን ከፊትም

ረሱል ሰለላሁ አለይሂ ወሰለም ጥቂት ሰሐቦች ይዘዋቸው የመጡት ጥርታቸው ተሸርፎ ነበር። ሰውነታቸው እየደማ ነበር። እስኪ ሙሉውን እዚህ ቪዲዮ ላይ ከወረዱ በኋላ ካሌት ከጀርባ መጡ፣ አጠቃቸው። ከዛም ሙሽሪኮች ከጀርባም ከፊትን በጣም ሲጎዷቸው ነብዩ እንዳይሞቱ በማለት ሰሐቦች ወደዚህ ይዘዋቸው መጡ። ያሁን የምንገኝበት ሸቁል ምህራስ ይባላል። ምህራስ የሚባለው ዋሻ እንደማለት ነው። ወደዚህ ይዘዋቸው መው ተራራ ነው እንደምታዩት

ሁበል ጌታችን ኩ የላቀ ነው ሲል ነቢዩ ዐለይሂ ሰላቱ ወሰላም በአላህ ሲመጣባቸው መልሱለት አሉ። ዑመር ወጣ። አላህ ሱብሓነሁ ወተዓላ ጌታችን አላህ ነው የበላይ ሆነው በላጩ ጌታችን እሱ ነው ብሎ መለሰለትና በበድር ላይ ያደረጋችሁንን መለስንላችሁ ብሎ የበቀል ነገር አስመስሎ መለሰላቸው ማለት ነው። እና ደማቸው በጣም ፈሶ ነበር እዚህ ቦታ ላይ በጣም ነቢዩ አለይሂ ሰላቱ ወሰላም አዝለው ነበር ያወጧቸው። ከዛን አቡ ሱፊያን ከሄደ በኋላ እዚህ ቀስተኞች ነበሩ። ወደ ነቢዩ መጡ እንዳያጠቃቸው እዚህ ነው የሚወረውሩ ማለት ነው። አምስት ወይ ደግሞ ሰባት የሚሆኑ ሰሀቦች እዚህ ተገድለዋል። ወደ ነቢዩ መምጣት እየፈለጉ ውስጥ ያሉት ይወጣሉ፣ ይገደላሉ። ውስጥ ያሉት ይወጣሉ፣ ይገደላሉ። እና አቡ ሱፊያን ሲያቅተው ነበር የተመለሰው የነበረው። ተመልሶ ከሄደ በኋላ ነቢዩ ወርደው ቆመው መስገድ አልቻሉም ነበር እና ተቀምጠው የሰገዱበት መስጅድ አለ። ታች መስጅድ አልፈስሕ ይባላል ዛች ጋር ያለ መስጅድ ማለት ነው። መስጅድ አልፈሰህ ይባላል። እዛ ነበር ይሰገድ የነበረው ማለት ነው። ዐለይሂ ሶላቱ ወሰላም ትልቅ እድል ነው እዚህ ቦታ መገኘት። አብዛኛውን ታሪክ አርሪሳላ ፊልም ላይ ብለው አስቀምጠውታል፣ ሙሉ ባይሆንም። አሁን ተዘግቷል። እዚህ ቦታ አዋሻ ነበር፣ ውስጥ ነበር እሳቸው። ከላይ ውሃ ይወርድ ነበር።

ሰላም ደም ስትመለከቱ ለእኛ ሲሉ መድማታቸው፣ ለእኛ ሲሉ መሰቃየታቸው፣ ያን ሁሉ መሸቃ ማሳለፋቸው በአንድ በኩል ደግሞ ደስ ብሎኛል። ከሳቸው ማግኘት የምንችለው የሆነ ደርሰን የምንስመው፣ የምንዳብሰው የሆነ ነገር ማግኘት መቻል በራሱ ማለት ነው እና ቦታውም ላይም የነበሩት ወንድሞች ያ ስሜት ነበር። ከቦታው መለየት ራሱ ይከብዳል። እኔ እነሱ እዛኛው የሰገዱበት እንዳለ ሄደው እዛ እየጠበቁ ነው ያቸው። ወረዱ ያሉበት ቦታ ነው ታውቃለህ? አዎ አውቃለሁ። ለወረዱ ምንም ሲበዝ ከዛ መልስ ይሰጡበት ነው። ይሄ ዋሻ ነበር። ግን ለምን እንደዘጉት ነው። ዋሻውን ብሶ እየገባ ነው። በዚህ በኩል ነው የነበረው። ግን ሆነም ቀረም የወረዱት በዚህ በኩል ነው። የእሳቸውን በረካ እናገኛለን ያው በዚህ ጋይ እንዳለ ዋሻ ነበረ ለስነውት ነው ያው ኡሑድ ተራራ እኛም የቆምንበት ኡሑድ ተራራ ላይ ተራራ ቀጥታ ጀነት ነው ተራራ ላይ ጀነት ወላሂ ከአንድ ማስር የሚመላለስ ሲያርገን ይሻላል። እውነት ነው። እዚህ ቦታ ደጋግሞ መመላለስ አላህ ኒዕማውን ለሁላችንም ወፍቀን አሚን በሉ። ወላሂ ቪዲዮን ስትመለከቱ ምን ተሰማችሁ? የረሱላችንን ሰለላሁ አለይሂ ወሰለም ደም ስትመለከቱ ውስጣችሁ ላይ የተፈጠረው ስሜት ሊገለጽ የሚችል አይደለም። እውነታው ግን እስኪ የመጽሐፍ ክህሎት ያላችሁ ስነ ጽሁፍ ላይ ጎበዝ የሆናችሁ ሰዎች ኮሜንት ላይ ያስቀምጡልኝና ና ወላሂ፣ ይህን እንደ አንድ ርዕስ አድርጌ ቪዲዮ እሰራበታለሁ ኢንሻላህ። የዛሬ ቪዲዮ ይህን ይመስል ነበር። አብራችሁኝ ስለነበራችሁ፣ ኢንሻላህ ስሜቶቻችንን እየተጋራን ብዙ ቪዲዮዎችን እንሰራለን በአላህ ፍቃድ። ወሰላሙ ዐለይኩም ወረሐመቱላሂ ተዓላ ወበረካቱ